ሰዎቹ ወደ ሰዓቱ የቢዝነስ ዘገባዎች እናልፋለን። ከቢዝነስ ዘገባዎቹ ጋር ብሩክ ያሬድ ነኝ። የባህር ዳር ዩኒቨርሲቲና ኮሜሳ የቆዳና ቆዳ ውጤቶች ኢንዱስትሪ ልማት ኢንስቲትዩት ጋር በጋራ ለመስራት ተስማሙ። ስምምነቱ ለቆዳና የጨርቃጨርቅ ዘርፍ ልማት ጉልህ አስተዋጽኦ ይኖረዋል ተብሏል። አባዲዮና ያዘጋጅቶታል፣ ሆናቸው ታዬ ያቀርበዋል። ኢትዮጵያ በቆዳው ዘርፍ የምታደርገው የልማት እንቅስቃሴ ከጊዜ ወደ ጊዜ እያደገ መጥቷል። ዘርፉ ማደጉን ተከትሎም የተለያዩ የሀገር ውስጥና የውጭ ሀገራት ባለሀብቶች መዋለ ንዋያቸውን በዘርፉ በማፍሰስ ላይ ይገኛሉ። ዘርፉን ይበልጥ ለማሳደግም የኮሜሳ ቆዳና የቆዳ ምርቶች ኢንስቲትዩት ከባህር ዳር ዩኒቨርሲቲ፣ የኢትዮጵያ ጨርቃጨርቅና ፋሽን ቴክኖሎጂ ኢንስቲትዩት ጋር በጋራ ለመስራት የሚያስችላቸውን ስምምነት ተፈራርመዋል። ኮሜሳ የቆዳና የቆዳ ምርቶች ኢንስቲትዩት በምስራቅና ደቡብ አፍሪካ ምርቶቹን የሚያቀርብ ኢንስቲትዩት ነው። ኢንስቲትዩቱ አስር ሀገራትንም አቅፏል። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር ሚንቶ ኪዮኒ በዘርፉ የተሰማሩ ተቋማት ከከፍተኛ ትምህርት ተቋማት ጋር በቅንጅት መስራት አለባቸው ነው ያሉት። ኢትዮጵያ በቆዳው ዘርፍ በዓለማችን አንድ እስከ አስር ደረጃ ከያዙ ሀገራት መካከል አንዷዋ ነች ይህን ይበልጥ ለማጠናከር ደግሞ ከዩኒቨርሲቲዎች ጋር በቅንጅት መስራት አለብን። በቅንጅት ስንሰራ ነው የቆዳውና የጨርቃጨርቅ ዘርፉ ይበልጥ ማደግ የሚችሉት። በባህር ዳር ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት አዲሱ ፈረደ ስምምነቱ የገበያ ትስስር ከመፍጠርና በጋራ ከመስራት አኳያ የጎላ ድርሻ አለው ብለዋል። በዚህ ትስስር ልናገኛቸው የምንችሉ ምሁራንን በመጠቀም የአቅም ግንባታ ስልጠናም ይኖረዋል። ሌላው የቴክኖሎጂ ሽግግር ነው እንግዲህ በዩኒቨርስቲዎች የተለያዩ አዳዲስ ፍጠራ ውጤቶች አሉ። እነዚህ ፍጠራ ውጤቶች ብዙ ጊዜ ሸልፍ ላይ ነው የሚቀሩት። እንዲህ አይነት ነገሮችን እንደዚህ አይነት ኔትወርክ በሚኖርበት ጊዜ ተደራሽ እንዲሆን የማድረግ ስራዎች ይሰራል። የሁለቱንም ሪሶርስ በማቀናጀት በአፍሪካ ደረጃ ለውጥ ሊያመጣ የሚችል ኢትዮጵያ በቆዳ ምርት ከአፍሪካ ሁለተኛው ሀገር ስትሆን ዘርፉ የውጭ ምንዛሬ በማስገኘትም ድርሻው የጎላ ነው። በኢትዮጵያ የሚገኙ የግል ንግድ ባንኮች የአክሲዮን ሽያጭ ዋጋቸው በጣም ከፍ እያለ ነው የሚሉ አስተያየቶች ይሰማሉ። በዚህ ጉዳይ ላይ ሪፖርተራችን ተስፋ የለሚሳ የግል ባንክ የስራ ኃላፊዎችና የምጣኔ ሀብት ባለሙያዎችን አነጋግሮ ተከታዩን ዘገባ አዘጋጅቷል። እንከታተል። አክሲዮን የተለያዩ ግለሰቦች በመሰባሰብና ገንዘብ በማዋጣት የሚመሰርቱት ተቋም ወይም ድርጅት ነው። እንደ አሜሪካ፣ ቻይናና እንግሊዝ ያሉ ሀገራት አክሲዮንን በመጠቀም ገበያን በማቋቋማቸው ብዙ ተጠቅመውበታል። በኢትዮጵያ ግን ራሱን የቻለ የአክሲዮን ገበያ ባይኖርም በሪል ስቴት፣ በግዙፍ ፋብሪካዎች፣ በባንኮችና በሌሎችም የኢንቨስትመንት ዘርፎች የአክሲዮን ማህበራት ተመስርተዋል። በተለይ መንግስት የግል ባንኮች እንዲቋቋሙ ከፈቀደ በኋላ 18 የግል ንግድ ባንኮች በአክሲዮን ማህበር ተቋቁመዋል። ለመሆኑ የግል ንግድ ባንኮች አክሲዮን እንዴት ይሸጣሉ? ለእድገት በሚፈልጉበት ጊዜ ተጨማሪ አክሲዮኖች ሲወጣ ነው አክሲዮን ሽያጭ የሚኖረው። ከዛ ውጭ ግለሰቦች ወይም ባለ አክሲዮኖች በተለያየ ምክንያት የራሳቸውን አክሲዮን ለሌሎች የመሸጥ መብት አላቸው። ልክ እንደማናቸውም ንብረታቸው አክሲዮናቸውን መሸጥ አለባቸው። ስለዚህ የሽያጩ እድል ራሱ ያው የተገደበ ነው። ባለአክሲኖች ያለ ተጨማሪ ፕሪሚየም ወይ ክፍያ አክሲኑ ከዚህ በቀደም ባላቸው የአክሲን ድልድ ብዛት ወይ ድልድል መሰረት ድልድል ይወጣ ና እንዲገዙ ተጨማሪ አክሲን እንዲገዙ ቅድሚያ ይሰጣቸዋል ሳይገዙ ከቀሩ ስንት ፕሪሚየም መጨመር አለበት ተብሎ ለአዳዲስ ደንበኞች ወይ አክሲን ፈላጊዎች እንዲሸጥ ይደረጋል ይህን ዘገባ ለማጠናከር በተደረገው አጭር የዳሰሳ ጥናት አዲስ አክሲዮን ለመግዛት የሚፈልጉ ግለሰቦች ባንኮቹ የሚሸጡት አክሲዮን ዋጋ ከፍተኛ ነው የሚል አስተያየት መኖሩን ለማወቅ ተችሏል። የግል ባንኮች ግን በዚህ ሀሳብ አይስማሙም። ከሌሎች ቢዝነሶች ስናይ በፋይናንሻል ተቋም ያለውን የትርፍ መጠን ወይ አንድ ብር ኢንቨስት ስታደርግ የሚያመጣልህን ትርፍ በጣም ከፍተኛ ስለሆነ ውድ ነው ለማለት ያስቸግራል። በጣም ከዚህ በላይ ሲሆን ውድ ነው፣ ከዚህ በላይ ሲሆን ያነሰ ነው ማለት አይቻልም እና ውድ ነው የሚለውን ነገር የሚለውን ሀሳብ ለማየት በጣም አስቸጋሪ ነው። አመላካቹ ምንድን ነው ለውድነቱ የሚለውን ነገር መፈተሽ የተሻለ ነው። የምጣኔ ሀብት ባለሙያው አቶ ዘመዴነ ንጋቱ የግል ንግድ ባንኮች የስራ ኃላፊዎች በሰጡት ሀሳብ ይስማማሉ። ኢትዮጵያ እንደ ሌሎች ሀገራት ከዘርፉ ለመጠቀም የአክሲዮን ገበያ ማቋቋም እንዳለባት በመጠቆም መንግስትም እንደው ማየት ያለበት እየታየ እንደሆነ አውቃለሁ። ኢትዮጵያ ውስጥ የአክሲዮን ገበያ ያስፈልጋል። ባንክም እኮ ቢሆን ዛሬ ማን ነው ሼር የሚገዛው? ገንዘብ በብዛት ብር ያለው ሰው ነው። ሚኒመሞቹ እኮ በጣም ከፍ ናቸው። 25350 ሚኒመም ከፍለ ነው። በአብዛኛው ሰው ሊሳተፍ አልቻለም። 30-40 ብር ሴቭ አድርገህ ካልሆነ ማለት ነው። የአክሲዮን ገበያው ስቶክ ማርኬት ግን ቢኖር የመቶ ብርም መግዛት ትችላለህ። የ50 ብርም አንድ ሁለትም ሼር መግዛት ትችላለህ። እና ሀብቱን ዌልቱን ዲስትሪቢዩት ለማድረግ ለማከፋፈልም ይረዳል ማለት ነው። እና ኮምፔር ቱ ዋት ለመጠየቅ አለብን። ውድ ነው ይባላል ሼሩን 25 በዓመት ዲቪደንድ የሚሰጠኝ ከሆነ ውድ አይደለም። የምሽቱ የቢዝነስ ዘገባችን የሚመስል ነበር። መልካም ጊዜ ከቀሪ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዝግጅቶች ጋር